ድሮ ፍቅረኛ ነበረኝ። እሱ መልስ ነው አለ። ድሮ ፍቅረኛ ከነበረ ይሄ ልጅ ከእሷ ጋር ፎቶ ይነሳል ይቃቃቀፋል፣ ምን ችግራል? እውነትን ነው የምላችሁ። እኔ ደግሞ ምንድን ነው እያልኩ ነበረና፣ ድሮ ፍቅረኛ ነበረኝ አይደለ? አዎ ነበረ። በቃ እሱ ራሱ መልስ ነው አለ። እውነቱም መልስ ነው። ለምሳሌ ድሮ ፍቅረኛ ካላችሁ ብዙ ነገር ታሳልፋላችሁ፣ ፍቅረኛሞች ከሆናችሁ ማለት ነው። ስለዚህ ጥያቄ አያስፈልግም አይደለም ቤተሰብ። እኔ መልሴ እንደዛ ነው። ብቻ ሀይሚዬ ማስፋት አልነበረባት። ብሩኬ እንዲህ እንዲህ እያሉኝ ነው፣ ብሩኬ እንዲህ እንዲህ እየተባለ ነው እውነት ነው ውሸት ነው ምንድን ነው ብላ በዛ በትኩሱ ብጠይቅ ኖሮ በፍቅር እንደዚህ ነገሮች አይከርም ነበረ ብዬ አስባለሁ።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 ይሄ ማለት ነው ቀላል ነገር በአንድ ቀን የምፈታ በአንድ ቀን የምታለፈው ነገር ንግግር ነገሮች ሲያበዛ ይሄ ብሩክ እና ሀይሚ ላይ ነው ያየሁትና ዝም ብሎ የዋለሆነ ነገር አይኑን የ የጨፈነ ነገር ንግግር ስትናገሩ ነገሮች እየከረረ እንደሚሄዱ እንድታቁ ፈልጋሉ በዚህ አጋጣሚ እና ምንድን ነው እዚህ ጋር እሷ ያለች ያለችው እሱ ጥፋተኛ፣ እሱ ደግሞ ጥፋተኛ አይደለም። ጥፋተኛ አይደለውም ሆኖ ስያለ እኔ ፍቅረኛ ነበረኝ እሷናት። ይህ ቪዲዮ የላከችልሽ አሁን ፎቶ የላከችልሽ ፎቶ ነው። እንዳያችሁ ከሆነ እሱ ራሱ ሲያይ ያስታውቃል። ወደ ላይ ወደ ታች እያደረክ እየው እያለች ነው ፎቶ ነው እንግዲህ ሲመስለን ማለት ነው። እኔ እና ቢሆንስ ምን ችግር አለ እውነቴን ነው የምላችሁ፣ ምን ችግር አለ? ፎቶ አብሮ ከአንድ ሰው ጋር ከተነሳ ይሄ ቁም ነገር ነው ብዬ አላስብም እኔ። ቢሆንም የፈለገ ነገር ከማንም ጋር ብነሳ ራሱ ዛሬ ካልሆነ ትላንትና ከሆነ ይሄ ልብስ ራሱ ምልክት ይሆንልሻል። ሁሉ ነገር ራሱ የዛሬ አይደለም ይሄ የትላንትና ነው። ምን ችግር አለ? የትላንትና አንቺም ማስረዳት አይጠበቅብኝም ይሄ አይመለከትሽም። ዛሬ እኔ አንቺ ጋር ሁኜ ሌላ ነገር ካደረግኩ ይመለከትሻል፣ የትላንትና ነገር ግን አይመለከትሽም እያለ ነው። ይሄ ነገር ትክክል ነው ትክክል ነው። በዚህ አጋጣሚ ማለት ነው ነገር ቅር ያለኝ ነገር እኔ እውነቱ ስነግራችሁ ማለት ነው። ምንድነው እንዴት ነው ሰው ልጅ ሰው ልጅ ማሰብ የሚያቅተው ሀይሚ፣ ይሄ ሁሉ ድብድብ ይሄ ሁሉ ንግግር ከምትሄድ ይሄ ሁሉ ጭቅጭቅ ከምትሄድ እግዚአብሔርን ነው የምላችሁ፣ ለምን ባጭሩ አትቆጭም ነበረ? ባጭሩ ስላችሁ፣ ብሩኬ እዩ እዩ ብሩኬ ይሄ ሄ ዛሬ ተሊኮልኛል። ምንድን ነው ካሜራ ሳትደቅን ነገሮች ሳትከር በፊት ምንድን ነው የምታደርገው ብሩኬ? ሄ ደርሶኛል። አንተ የታቃለ ወይኒስ አታቀውም? ምንድን ነው ምን ልበላቸው ብላው? ራሱ ማለት ነው። ከሱ ጋር መነካከር ከሱ ጋር መነጋገር ማመካከር የሚባለው ነገር ብትፈጽም ኖሮ ዛሬ ብሩኬ አለቀክ። ወይኔና ያንቺ ነገር አበቃ። ምለምልሽ ነገር ብኖር ስልክ ላይ እንዳትደዊ ስለ ምን ይሰማታል። ይሄ የራሱ የራሷ ጥፋት ነው አልኩት። የራሷ ጥፋት ነው። እዚህ ቀጥል ደግሞ ብዙ ጊዜ ብዙ ነገር የተናገረችው ይሄ ቪዲዮ ላይ ምንድን ነው? ስለ ትላንትና ፎቶ፣ ስለ ትላንትና ቪዲዮዋ፣ ስለ ትላንትና ፊቷ የከሳችው በጣም ከስታ የነበረበት ሰዓት ላይ ቪዲዮ የሰራችው ነገር ከዛ ቆርጦ አገናኝቶ የሆነች የሰላሳ አመት አሮጊት አስመስሏት ልጅቷ ይዞ ከች ያሏት ነገር እኔ እንዴ አየች፣ ወይኒሳ አየች ወይኔ ለምን እንዲያደርጋሉ እያልኩ ከራሴ ጋር ሲያወራ ነበር። እና ለካታ አለች ልጅቷ እግዚአብሔር፣ ሼር ያደርጉልኛል አለች ጭራሽ ደግሞ ማለት ነው እንዲት እንደሆነ አላቅም። ብቻ እንደዛ በአደርጉስ ምንድን ነው የሚጠቅማችሁ? ሰው ማሸማቀቅ ው ትላንትና ማናችን በትላንት በእናንተ በራሳችሁ በትላንትና ማንነታችሁ ወይ መዳን አላ ታፍራላችሁ ማለችው አለችው። እግዚአብሔር ነው የገረመችኝ። አዎ፣ በትላንትና ማንነታችን እኛ ራሳችን እናፍራለን። እውነት ነው። አሁን ያለንበትና ትላንትና የነበርንበት ነገር አንድ አይደለም፣ አይደለም እንደ ቤተሰቦች። ስለዚህ የትላንትና ነገር ወደኋላ አድርገን አሁን፣ ብዙዎቻችሁ ደግሞ ኮሜንት ሳነበው ስራ ነው ስራ ነው ስራ ነው ትሉኛላችሁ። አዎ ስራ ነው፣ ያስታውቃል በእርግጥ የሚነብሩ እንደዚህ በትንሹ እንኳን ተውና፣ ከዚህ በትልቁ ራሱ ነገሮች ሲያጋጥማችሁ ራሱ አሳልፈዋል፣ አይደለም። ስለዚህ ይሄንንም እንደሚያሳልፉ መቶ ፐርሰንትን የተስፋልኝ። ሆኖስ እያለ ግን ነገሮችን ቆም ብሎ ማሰብ ግዴታ ያስፈልጋል። እውነቴን ነው የምላችሁ ማለት ከነሱ አሁን ውይኔ የሀይ ሚዬ ና ብሩኬ ብቻ ሚዲያ ላይ ቢመጡ እያሉ የነበሩ ልጆች እንግዲህ አሁን ምን ይበሉ። በጣም ነው የሚከብደው። በጣም ነው ከባድ የሚሆኑ ነገሮችም ደግሞ እንደዚህ ሲባባስ ነገሮች እንዲክርር ስለው በጣም ነው የሚደብረው እና ወደ ራሳችሁ ተመልሶ ቢፈቱ። ሲቀጥል ደግሞ እዚህ ጋር ያሳቀ ማለት ነው አንቺ ፍቅረኛ አልነበረሽም ህይወት አልነበረሽም ስላት ማለት ነው አልነበረኝም ስትል በጣም ነው ሳቀው ው በጣም ስቆ ነው ሄደው እዚህ ጋር ማለት ነው በጣም ገርሞኛል ብሩኬ ማለት ነው እና እና ጋሸ ብሩኬ ለማንኛውም፣ ፈጣሪ ጠብቆ አይንዬም፣ ፈጣሪ ጠብቅሽ። ምቀኛ ሸረኛ ከመካከላቸው ያርቅላቸው። በጣም የምንወዳቸው እንደ አይናቸው ግ የምናያቸው እንጆች ነ እሷም ደግሞ ለስራ ህይወት ለመቀየር ነው ይሄን ስድብን ሁሉ ነገሩ የሰው አይን የሚገርፋት ለመቀየር ነው። በቃ ህይወት ነው ብላ ስለያዘች ነው እንጂ ማናችንም ሳልፍልን ወይም ደግሞ በትላንትናችን ወይም ደግሞ ስራ ጠፍቶብን አይደለም። እነሱ አሁን ስራ ነው ብሎ ቆሞ አቅዶ አስቦበት ስለሚሰሩ እውነትን ነው የምላችሁ፣ ሰው ልጅ እስከሆኑ ድረስ ሰው ደግሞ ግዴታ ስራ ያስፈልጋል፣ ግዴታ መቀየር ያስፈልጋል። ሀይሚ ራሱ አሁን በትላንትናና በዛሬ አንድ አደለችም፣ ብሩክም እንደዛ በትላንትናና በዛሬ አንድ አደለም። ይሄ እዚህ ደረጃ የደረሱት ደግሞ ስለሰሩ ነው። ስድብምም፣ ዝቅ ማለትንም፣ መንቋሸሽንም ሁሉ ነገር ችሮበት ነው ችሎበት ነው እዚህ የደረሱትና የልጁታ ነገር ሃይሚዬ ቆም ብላ ሳስበሽበት፣ ወዲያ በለሽ እኔ አያገባኝም ብለሽ ብሎክ አድርገሽ ወደ ራስሽ ተመልሰሽ ከብሩኬ ጋር እንደምትታረቂ ተስፋ አድርጋለሁ። መጀመ ይለያዩም፣ ደሞ ታቀላችሁ። ምክንያቱ ቤተሰብ ያስተዋወቁ ልጆች ናቸው እኮ። ሴቶች ስትባሉ በጣም ከባድ ነው ብሏል ብሩኬ። እውነት ነው እኮ በነገራችን ለአንዳንድ ሴቶች ከባድ ናቸው።